ኤአይ በየቀኑ አዳዲስ ተአምር ማሳየቱን ቀጥሏል። ከአልቤንያ የተሰማው ዜና ግን ከሁሉም የሚያስደንቅ እንደ ሰው ልጅም ድንጋጤና ስጋትን የሚደቅን ነው። ይህች በደቡብ ምስራቅ ኤዥያ የምትገኝ ሚጢጥዬ ሀገር በቅርቡ የኤአይ ሚኒስትር ሾማለች። አልቤንያ እስከ 1991 ድረስ በኮሚኒስት የምትመራ ሀገር ነበረች። ከዚያ በኋላ የመንግስታዊ ስርዓቷን ወደ ፓርላሜንታዊ ስትቀይር ከ2009 ጀምሮ የኔቶ አባል ሆናለች። የአውሮፓ ኅብረት አባል ለመሆንም በእጩነት ከተያዙት መካከል ትገኛለች። አልቤንያ ኢኮኖሚዋ ካደጉት ተርታ የሚመደብ ነው። በተለይም በቱሪዝም ግብርናና የኃይል ምርት ትታወቃለች። ይህች 2.8 ሚሊዮን ዜጎች ያሏት ሀገር ታዲያ በሰው ሠራሽ አስተውሎት ቀዳሚ የሆኑት ታላላቆቹ ሀገራት እንኳር ያላደረጉትም በማድረግ ቀዳሚ ሆናለች። ሀገሪቱ ናሽናል ኤጀንሲ ፎር ኢንፎርሜሽን ሶሳይቲ ወይም በምሕጻረ ቃሉ አክሺ በተባለች መስሪያ ቤቷ አማካኝነት ያበለጸገቻትን ዳሊያ የተሰኘች ኤአይ የካቢኔ ሚኒስትር አድርጋ ሾማለች። ዳሊያ በአልቤንያ ቋንቋ ሲሆን ትርጉሙም የፀሐይ ብርሃን ማለት ነው። የዳሊያ የሹመት ዜናም ዓለምን እያነጋገረ ይገኛል። ዳሊያም ለመጀመሪያ ጊዜ በፓርላማው ፊት ንግግር አድርጋለች። ሚኒስትሯ እዚህ የተገኘሁት የሰው ልጅን ለመተካት አይደለም። እኔ ዜግነት የለኝም። የግል የጥቅም ፍላጎትም እንዲሁ የለኝም። በውስጥ ያለው የሰው ልጆችን ለማገዝ ሕዝብንም ያለ ድካምና አድሏዊነት ለማገልገል የሚረዳ ዳታ ወይንም መረጃ ነው ስትል ተደምጣለች።